ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የመፈነን ሚዲያ ቤተሰቦች እንደምን አላችሁ የዕለቱ ዜና አወጃችን እንሆ ጀምረናል አዳዲስና ወቅታዊ መረጃዎችንም ይዘናል በቅድሚያም አርዕስተ ዜናዎችን እናስቀድማለን መፈነን ሚዲያን ሰብስክራይብ እና ላይክ በማድረግ ቤተሰብ እንድትሆኑ ጋብዛለሁ አብራችሁን ቆዩ በደራ አማራ ላይ የተፈጸመ አሳዛኝ ድርጊትን በተመለከተ ከአማራ ፋኖ በሸዋ የተሰጠ መግለጫ። ፋሽስቱ አብይ አህመድ በደራ ወረዳ በንጹሃነ አማራ ላይ የፈጸመው አሳዛኝ ድርጊትና የሽንፈት ምልክት የስርዓቱ ባለቤት ብልጽግና ቢሆንም የዚህ ስርዓት ጠባቂ ጥምር ኃይል ማለትም መከላከያ፣ የኦሮሚያ ልዩ ኃይል በአማራ ክልል ደራ ወረዳ ሚያዚያ 9 2017 ዓ.ም ባዲዮ ቀበሌ ገብረ ክርስቶስ ቤተክርስቲያን በገብሩ ቀበሌ አማኑኤል ቤተ ክርስቲያን፣ በዜሮ አንድ ቀበሌ ጊዮርጊስ ቤተ ክርስቲያን በክርስትና ሃይማኖት ተከታዮች ወይም አማኞች ላይ የአብይ ጾም መጨረሻ ሳምንት የሰሞነ ህማማትን ስርዓት በቤተ ክርስቲያን ለማክበር ለስግደት በተሰበሰቡ ምዕመናን ላይ እጅግ ነውረኛ አሳፋሪ የሆነ ሰቆቃ ፈጽሟል። ይህ ሁሉ ግፍና ሰቆቃ የተፈጸመው አንድ አገር አስተዳደራለሁ አለው ከሚል የወንጀለኛና ሃይማኖት ጠሉ ስብስብ ነው። ፈጣሪያቸውን ለማመስገንና ህማሙን ለማሰብ ራሳቸውን በጾምና በስግደት ደፋ ቀና ብለው የሃይማኖት ስርዓታቸውን በማከናወን ላይ ባሉ ምስኪን ህዝብ ላይ በተለመደው ግብሩና ማንነቱ ምንም የጠላት እንቅስቃሴ በሌለበት ቦታ ላይ የአንድ ጄኔራል ደህንነትን ለመጠበቅ ሲባል ከባድ መሳሪያቸውን በመጠቀም ማለትም ዙ 23 ሞርተር በመተኮስ ንጹሐን ሰዎችና እንስሳትን ተገድለዋል። ለዚህ አሳፋሪ ድርጊቱ ምክንያት ያስቀመጠው እናንተ የአማራ ፋኖ አስተባባሪና ደጋፊዎች ናችሁ የሚል ተልካሻ ምክንያት ነው። ዳሩ ግን ይህ ምስኪን ምዕመን የእምነት ስርዓቱን በሰላማዊ መንገድ እንዳይፈጽሙና በዓሉን በቤታቸው እንዲያሳልፉ እንዲሁም ከቤታቸው ወጥተው እንዲሰደዱና ሕይወታቸውን ለመታደግ በር ዘግተው ሸሽተው ወደ ጫካ የተሰደዱትን አካላት የግል ሀብትና ንብረታቸውን በር እየገነጠሉ ጭኖ ለመሄድ ከዛም ለአግበሰበሳቸው ዘራፊ ታጣቂዎች ስንቅ አበልና ደሞዝ መሆኑ ነው። ይህ አልበቃ ብሎት ከጥይት የተረፉትን የቁም እንስሳትን ጭኖ መሄዱ የአንድ አገር ገዢ አምባገነናዊ መንግስት የማይፈጽሙት ድርጊት መሆኑ ነው። በእርግጥም የብልጽግና ስርዓት በዓለም ላይ የሌለ ስርዓት መሆኑ ሊሰመርበት ይገባል። ጦርነቱ የተከፈተበት የአማራ ህዝብ እንደ እምነቱ የትንሣኤ በዓልን በሰላም እንዳያሳልፍ በማሰብ በሰሞነ ህማማት መጀመሩና ንጹሐን ላይ መደረጉ አገዛዙ ሃይማኖት የለሽና ሃይማኖት ጠል መሆኑን ዛሬ የተጀመረ ባይሆንም፣ በጠላትነት የተፈረጀው ታጣቂ ኃይሎችን በሰላም ተቀላቀሉ በማለት የቀላቀላቸውን ኃይሎች ጥምር ኃይል በማለት ሲያሰማራ የኦሮሚያ ክልል ልዩ ኃይልን በዚህ ጦርነት ማሳተፉ ህግ አልባ ስርዓት መሆኑን ማናቸውም ሰው ነኝ የሚል ሞግት ይገባል። ለሰላም በሰላማዊ መንገድ የጠራቸውን ታጣቂዎች ለጦርነት መጋበዙና ማሳተፉ ይህ የአገዛዙ ስርዓት አንድም ሰላም ፈላጊ ሳይሆን የአገሪቱን የሰላም ኃይል መጨረሱን ያስረዳል፣ አንድም ህግ አስከባሪ እንዳልሆነ ይመሰክራል። ይህ ስርዓት የለሽ አስተዳደር አሁንም የሰላም ጥሪ ያቀረበላቸው አካላት እርስ በእርስ አዋግቱ የሀገሪቱን ክቡር ታሪክና የህዝቦቿን አኩሪ ማንነት በማሳነስ የውጭ ጠላት አጀንዳን አስፈጻሚ መሆኑ ድንቅ የሆነ ጥቁር ታሪክ መጻፉ ተአምራዊ ያሰኘዋል። የዚህ ህግ የለሽ ሥርዓት መሪ አብይ አህመድ በአማራ ህዝብ ላይ የያዘውን ፕሮጀክት የአማራ ፋኖ ኃይል በድርድር የማይሳካ መሆኑን ሲያረጋግጥ በአዲሱ ፕሮጀክቱ የምክክር ኮሚሽን ፕሮጀክት በነጩ ቤተ መንግስት ያልተሳካውን በነጭ ሸበቶ ሽማግሌ ተጋግጦ ፕሮግራም ቢፈጽምም በሽማግሌው የተያዘው የምክክር ድርድሩ ዋናው ፋኖ ባለመሆኑና አመረቂ ካለመሆኑ የተነሳ ጥምረቶቹ ሁሉ ህግ አልባነታቸው የጎላ ሆኗል። ለዛም ይመስላል ማሰብ ተስኖት የአማካሪ ያለ ህያለ ዱቄትን እየሰበሰበ አማራን ጃውሳን ዳግማዊ ዱቄት ለማለት የተዘጋጀ ይመስላል። ነገር ግን የአማራ ህዝብ ለብዙ ዘመናት በሲቃይና በሰቆቃ የቆየ ቢሆንም ለቀሪ ዘመናት የተቀመረለትንና የተጻፈለትን የጥፋቱን መጽሐፍ ቀድሞ በማንበቡ ይህንን ስርዓት ለአንዴና ለመጨረሻ ጊዜ ለመገርሰስ የተከበረና የሚያከብር ስርዓትን ለመትከል ተነስቷል። በዓለም ላይ ስርዓትና ፍጥረታት ቢጠፉም እንኳን አማራ በቀደምት ንግስና ዘመኑ የስርዓት ባለቤት ቀዳሚ እንደመሆኑ መጠን ህግ አልባ ስርዓትን ገርስሶ ህጋዊ ስርዓትን በአግባቡና በትግሉ ጽፎ ያስከብራል። አፈቀላጤው አገዛዝ ብዙዎችን እያታለለ ለመስዋዕትነት ቢዳርጋቸውም ቀሪው እኛ ለሚሰሙንና ለሚያዳምጡን ለአዳማጭ ተከታዮቹ ነገሮችን በጥሞና በማየት መሬት ላይ ያለውን ሀቅ በመረዳት ከመጠቀሚያነት ራሱን በማግለል የህዝቡን ጥያቄ በመረዳት እንባና ደማቸውን ከማፍሰስ እንባን ለማበስ ሰላማቸውን ለማረጋገጥ አገዛዙን በመቃወም የህዝባችንን ህልውና ተጠብቁ ዘንድ ትግሉንም ተቀላቀሉ ስንል መልእክታችንን እናስተላለፋለን ሲሉ የአማራ ፋኖ በሸዋ ህዝብ ግንኙነት መምሪያ ክፍል አስታውቀዋል። በሌላ መረጃችን የሁለተኛ ቀን የውጊያ ውሎ በስምንተኛ በላይ ዘለቀ ክፍለ ጦር ሚያዝያ 11 2017 ዓ ም የአማራ ፋኖ በጎጃም ስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኙ አባ ኮስተር ብርጌድና ሶማ ብርጌድ በመድፍ የታገዘ ውጊያ ሲያካሂድ ውሏል። የአገዛዙ ኃይል በዕለተ ስቅለት ምዕመናንና መነኮሳት የስግደት ፕሮግራም በሚያደርጉበት ዕለት ሚያዝያ 10 2017 ዓ ም በታላቁ ዲማ ጊዮርጊስ አዲስ ዓለም ጎተራና፣ ወይራ ቀበሌ ላይ በሁለት መድፍ ሞርተር፣ ዙ 23 በርካታ ኃይል ከደብረ ማርቆስ ጥቅ የትኖራ የመጣ ቢሆንም ትንታጉ የአባ ኮስትር ብርጌድ በዲማ ቅዱስ ጊዮርጊስ ቤተ መስቀል ላይ እንደ ቅጠል ሲያራግፈው ሏል። አባ ኮስትር ብርጌድ በሦስት ቀበሌዎች ባደረገው ውጊያ 80 የጠላት ኃይል ተደምስሷል። አንድ መከላከያ ከነሙሉ ትጥቁም ተማርኳል። አንድ ኮሪያ ክላሽ፣ አምስት ክላሽ ካዘ፣ ሁለት ቦምብ፣ 460 የክላሽ ጥይት ተማርኳል። አንድ አምቡላንስ፣ አንድ ኦራልና አንድ አይሱዙ ሙትና ቁስለኛ ይዞ ወደ ደብረ ማርቆስ ከተማ ሄዷል። ሻለቃ አወል የሚባለው አዋጊ ቆስሏል። በሞትና ጣረሞት ላይ ይገኛል። የአብይ አህመድ የጥፋት ቡድን የዲማ ጊዮርጊስን ቤተክርስቲያን በሁለት መድፍ ለመምታት አስቦ የመጣ ቢሆንም የፈረሰኛው ቅዱስ ጊዮርጊስ ገዳምን መምታት ይቅርና የታቦቱ ኃይል ከ27 በላይ የተተኮሰው መድፍ በአየር ላይ አክሽፎታል። አባ ኮስትር ብርጌድ በዲማ ከተማ እያካሄደ ያለው ውጊያ እንደቀጠለ ነው። አገዛዙ በእነማይ ወረዳ የትመን ቀጠና የመሪት ቀበሌ ጤናው አሳቡ የተባለ የ29 ዓመት ወጣት ረሽኖ ወጥቷል። ለሰዓቱ የነበረ